እዚህ ምቆየው በጣም ጥቂት ጊዜ ነው። በአጭር ቀን ውስጥ ያው በገንዘብ ማለት ነው፣ ገንዘብ ከፍዬ ከጥቂት ሰዎች ጋር ተነጋግሬ ማለት ነው። ለመሄድ ወስኛለሁኝ። ያው ህይወት ይቀጥላል። ሰላም ጤና ይስጥልኝ፣ ውድ ቤተሰቦቼ። ቀጥታ ወደ ገደለው ነው የምገባው። በሩታ ጉዳይ አንድ ጥብቅ ሚስጥር ወጥቷል። ጥብቅ ሚስጥር ሩታ በጥንቃቄ ስታደርገው የነበረው ነው። ያዳፈነችውን የቶቹን ጉዞ ልትሄድ ነው ተጨባጭ የሆነ መረጃ ደርሶኛል። ሀያ ሁለት ወደ ቦሌ ሜጃ አደባባይ ስቴዲየም አካባቢ ካለ የጉዞ ወኪል ታይታለች። ሩታ ብቻዋን ነው ተሸፋፍና። ሜቢ ይህን ነገር ሁሉም ማያውቁም። አብርሃምም እና የላም እና አኗርም ማያውቁም። ነገር ግን አንድ እህቴ የእነሱ ኦዲየንስ የአብረሽና ሩታ ኦዲየንስ የሆነች ልጅ ደውላ ብዙ መረጃዎቹን ነግራኛለች። ከእሷ ጋር ያደረኩትን የነገረችኝን ነገር ሙሉ ለእናንተ ማሰማቸው ይሆናል። ይህ ነገር ከእናንተ የሚደበቅና ከናንተ የምንሸፋፍነው ጉዳይ ስለሌለ ነው። እያንዳንዱ ነገር ደውዬ ትሰሙታላችሁ። ከዛ በኋላ ብዙ ሀሳብ አለኝ፣ ብዙ ማወጣው ጉዳዮች አሉ። እያንዳንዱ ነጥብ በነጥብ ነግራችኋለሁ፣ ትሰሙታላችሁ። ውድ ቤተሰቦች፣ ይህን የምናደርገው ቀዳሚ እናንተ የአብረሽና ሩታ ቤተሰብ፣ የጨረቃ ፋሚሊ፣ ሀይሚና ሩታ፣ ሀይሚና ብሩኬ መሃል ብዙ ስንጥሮች እየገቡ ስለሆነ እነዚህ ልጆች ላይ ያሉትን ስንጥሮች እያንዳንዱን ከስር ከስር እየነቀለን እናወጣለን። ለምን ትዳራችሁ መሃል ላይ ሰው ጣልቃ አታስገቡ። ያፈርሱታል። ሳይፈርሱ ሳይነቀንቁ አይሄዱም። ሁሉም የራሱን ህይወት ነው የሚኖረው የምንለው ለዛ ነው። አድምጣችሁ ተመለሱ። ሄሎ ሰላም እናት፣ ስራዛ በሻ እባላለሁ። መልእክትሽን አይቼ ነበር እንትን ላይ ቴሌግራም ላይ እና አላየሁትም ነበር። ያው ብዙ መልክቶች ስለሚደርሱልኝ አው እኔማ፣ ያው ቴክስት አርጊል ነበረ ከቴሌግራም ባለፈ በደምብ አብራርቺ ላወራ የፈለኩት ጉዳይ ስለነበር፣ አው አሁን ከኔ እጠብቅኩኝ ነበር። ትንሽ ግራ ተጋባውና እንትን አልኩልሽ። ኦኬ ደወልኩልሽ። ምንድን ነው የተፈጠረው? ምንድን ነው? ይገርማል። ሩታን ሰሞኑን እያየዋት ነበረ ነው እሺ እና በጣም በቃ በሚያሳዝን የት ያገኘሻት? የት አካባቢ ነው ምንድን ነው እንትን እስቴዲ እስቴዲም እና ደ አካባቢ ነበረ። እዚህ ወደ ቦሌ ማለት ነው ቦሌ መድኃኒዓለም ነው። እሺ አዎ፣ ወደ ቦሌ መድኃኒዓለም ነው አካባቢ ነበረ እና እና በጣም ብቻ እንዲሽጊ ላብራራለሁ እንደምልሽ ላላቀም በአንድ እጇ ፓስፖርቷን ይዛለች። እና እና የሆነ ልክ ያልሆነ ሁኔታ ላይ እንዳለች በጣም ያስታውቃል ብታይ። እና በጣም ያሳዘነችኝ እውነት ለማውራት ምን ማለት የጉዞ ፕሮስ ምን ያወራችሁ ዛገድ ያለው ልትሄድ ነው ወይስ ምንድን ነው? ይመስለኛል። አዎ ልትሄድ ነው አለ ብቻዋን አብሯት እንኳን ብቻ ነው የነበረችውና የሆነ ውዝግብ ግባይነት ነገር ውስጥ ነው ያለችው ያለችውና የሆነ ልክ አይነት ነገር ውስጥ ራሱ ያለቻት መስል የሚገርም ነገርና በጣም ነበር ያሳዘነች። ቀርቤ ራሱ ላዋራት ሁሉ አስቤ ምናምን ነገር ነበረ ግን ምናልባት ግን ስህተት ብሰጥ ብዬ እያሰብኩኝ እና መልሼ እስኪ ነገሮችንም ባልጠራ ይሰራል ብዬ አስቤ እንደገና ጸጠልኩኝ ማለት ነው። እና ግን በጣም ታሳዝናለች ብታይ በጣም ነው አንጀት የሚበላው እና ብቻ ከባድ ነገር ነበረ። በጣም ይገርማል፣ በጣም እሺ ማለት ምንም ያወራችው እዛ ጋር ያለ የምትሄደበትን ሀገር ምናምን ጠይቀሻታለሁ ነው? አልጠየቅኳትም አልጠየኳትም። እኔ የት ልትሄድ እንደምትችልም እኔ አላቅም። እንደነገርኩ ለማዋራት አስቤ ምናምን ነበረ እና ከዛም በኋላ ግን ያው ምናልባት ትክክል ላላደርግ እችላለሁ፣ ማለት ልክ ላይሆን ይችላል፣ ላትፈልግ ትችላለች ናም ብዬ አስቤ እንደገና ጸጥ ብዬ አልፈሄድኩኝ እና በእጇ ፓስፖርት መያዟን ነው በጣም በጣም በጣም አመሰግናለሁ። በጣም ከልብ ነው የማመሰግነው። ቴንኪው። እሺ ውድ ቤተሰቦች እኛ በተቻለ መጠንና በተቻለ አቅም ሩታ ወደ ቤቷ እንድትመለስ አንድ ላይ እንዲሆኑ ነው የሩታና የአብረሽና ሩታ ቤተሰቦች ምኞታቸውና ፍላጎታቸው። ለዛ ነው እኛን የሚጠይቁን እኛን የሚያስጨንቁን። በዛ በኩል ደግሞ የጨረቃ ቤተሰቦች በሃይሚና በብሩክ መሀል እንደገና ዳኒ የሚባል ሌላ ሰው መጥቶ በጣም ብዙ ፈተና እያደረገባቸው፣ እኛ በቻልነው አቅም ተደራሽ እየሆንን መልእክት እያስተላለፍን ያለ ነው የሚታይ የሚታይና በስነ ስርዓት የምናውቀው ነገር ነው። አሁን ደግሞ የወጣው ነገር በጣም በጣም የሚገርም ነው። ዋናው እኔም ለዛ የመጣውበት ነገር ከባድ ሚኒስጥር ነው እሱ። ምንድን ነው አንድ የአብርሽና ሩታ ቤተሰብ ተመልካች የሆነች እህታችን ማለት ነው። ሩታን አንድ ቦታ ታያታለች። ሩታዬ፣ ይቅርታ አርጊልኝ መረጃ የማወጣበት በቃ አንቺ የተረጋጋ ህይወት ኖሮሽ ከአብርሃም ጋር ታርቀሽ ለልጁ ለልጁ በሆድሽ ላለው ልጅ ራሱ ማለት ነው ኃላፊነት እንዲሰማው ዛሬ፣ ደግሞ በነገራችን ላይ አባቶች ቀን ነው። ያንን በማስመልከትም ኃላፊነት እንዲሰማው በስነ ስርዓት እናንተ አንድ ላይ እንድትሆኑ ካለን ተጨባጭ ፍላጎትና አንተን ነው እና ልጅቷ ምንድን ያለችኝ አንድ ጉዞ ወኪል ጋር እዛ በፊት የታየችበት ቦታ ሩታ ታይታለች። እና ከዛ ጋር በተያያዘ ነው መልእክት የደረሰኝ ማለት ነው። ሩታ ለምን ሄደች? ያው መረጃው አልደረሰኝም። ኤጀንሲው ጋር ለመደወል ጥረት አድርጌ ነበር፣ ግን በቻልኩት አቅም አልተሳካልኝም። ምንድን ነው የሚለውን ነገር በኋላ እንትን ያየቻትን ልስጠይቅ። ሜቢ ይመስለኛል እዛ ቦታ ከታየች ድሮ ያሰበችውን የጉዞውን እንትን ልትቀጥልበት ምናልባትም ደግሞ የቀረችውን ያራዘመችውን ለሶስት ለአራት ወር አርጋ ያራዘመችውን ጉዞ ልትሄድ እንደሆነ ምንም እሙን ነው፣ ግልጽ ነው። እና ልጅቷ እንድታጣራልኝ በመጠኑ ቢሆን ለማድረግ ሞክሬ ነበር። ሜይ ቢ ሩታን የምትግባባትና ያለችበትን የምታውቁ ሰዎች ካላችሁ ፕሊስ ይህን ነገር እንትን እንድትላርጓት እና ሩታ ልትሄድ ይሆናል፣ ልትሄድ ነውም። ያለምንም ምንትን እዛ ልትገኝ አትችልም። ወኪል ጋር ያለምንም ልትገኝ አልችልም። በፊት ፕሮሰሱ የውጭ የካናዳ እንዳሉ እና የዱባይ እንደሆነ ነበር ማቀው። አሁን ግን በእርግጠኝነት ያሰበችው ያንን የካናዳ ጉዞ ልትሄድ ስለምትችል በተቻላችሁ አቅም ዛሬ በሚለቀቀው ቪዲዮ ታረቁም አልታረቁም፣ ወይንም ደግሞ አንድ ውዝግብ ተነሳ አንድ ርዕሰ ጉዳይም ተነሳ አልተነሳም፣ በኋላ ይሄ ነገር ይሄ ጉዞ ፕሮሰስ ድንገት ብድግ ብላ ከሄደች አማራጭ የለም። አብርሃምም እዚህ በጣም ይጎዳል። አቃለው በጣም ስህተት ሰርቷል። ብዙ ነገሮችን ተንብሏል፣ ግን ኦልሬዲ በሁለቱ መሀል የገቡ ስንጥሮች ናቸው ችግሩ እየፈጠሩ ያሉት። በሁለቱ መሀል እየገቡ ያሉ ስንክሳሮች ሶሪ፣ እንትኖች ናቸው ምንድን ነው የሚባለው? የእርጎ ዝንቦች ናቸው። በቃ በማያገባቸው እየገቡ እየበጠበጧቸው ያሉት ስለዚህ እንደዚህ አይነት ሰዎችን ከህይወታቸው እንዲያስወጡ፣ እዛም የጨረቃ ፋሚሊዎች በችላቸው አቅም ሀይሚን እና ብሩክ መሀል እነ ዳኒ ነሶሲ እያደረጉት ያሉትን ነገር እናንተ እየሞገታችሁ እየታገላችሁ ነው ያላችሁት ስለዚህ እናንተ በዚህ ደረጃ ከመጣችሁ ለምትወዱት ነገር እንትን እያላችሁ እኳ ካለ እዚህ ጋር ደግሞ እኛ አብርሽና ሩታ አንድ ላይ እንዲሆኑ ከአቅሜ በላይ ስለሆነ ይህም ሚስጥር አውጥቻለሁ። በቃ ሩታ የጉዞ ወኪል ታገኝታለች። እዛ በፊት የጀመረችበት ፕሮሰስ ሜቢ ካናዳ ልትሄድ ነው። ስለዚህ በቻላችሁ አቅም አብርሃም በኋላ ላይ እሷን አቶ በዛ ረጅም ርቀት ከቡታጅራ እንደመጣ ሰምቻለሁ። በኋላ አቶ እንዳይጎዳ አብርሃም ማድረግ ያለበትን ነገር እንዲያደርግ ነው። ሜቢ ይሄ መረጃ በእርግጠኝነት የለውም። ሩታ መሆኗን ያወቀችው ራሱ ልጅቷ በኋላ ላይ ስትወጣ ጠብቃት ነው እና ተሸፋፍና ምናምን ነው ይሄን ነገር ስታደርግ የነበረውና ሩታዬ፣ ውሳኔ ከመወሰንሽ በፊት ያን ነገር ከማድረግሽ በፊት አሁንም ለሚዲያ ያላሳወቅሽበት የራስሽ ሪዝን እና ምክንያት ሊኖር ይችላል እና ይህን የጉዞ እንትን ሀሳብሽን በፊት እንደሰራሽው አሁንም እንደሰራሽው እንድትቀጥይ ነው። ይሄንም ማደርገው እኔ አማራጭ ስለሌለ ነው። ሩታዬ ፕራይቬትሽ ነው አውቃለን። ይሄ ሚስጥርሽ ነው ግን አንቺ እንድትቀሪ የፈለግነው እኛ የቻልነውን አቅም እንታገላለን ማለት ነው። ስለዚህ ሱራዛ አበሻ ነኝ። ታውቃላችሁ እንትን ድር እንትን አካባቢ ስቴዲየሙ አካባቢ ወደ ቦሌ ሜጃ ስቴዲየሙ አካባቢ ካለ አዲሱ ስቴዲየም አዳያባ ስቴዲየሙ አካባቢ እዛ ፊት ለፊት ካለ አንድ የጉዞ ወኪል ነው ሩታ የታየችው። እዛ ቦታ ያላችሁ ሰዎች ወይም ደግሞ መረጃ ያላችሁ እኔ ደግሞ ደውዬ ያለውን ነገር ለማጣራት እሞክራለሁ። ሁለት ብራንች አላቸው። በፊትም አንዴ ሩዋንዳ አካባቢ እንደታየች ነግሬያችሁ ነበር። አሁን ደግሞ ስቴዲየሙ አካባቢ ነው እና አካባቢውን እንደ ምንጭም ለመጥቀስ እና ሩታ፣ ምንም አማራጭ የለኝም። ምናልባት ይህን ቪዲዮ ስታይ ልትክሽኝ ትችያለሽ፣ ልትበሳጭ ልትናደጅ ትችያለሽ። ግን ሩታ ካናዳ ልትሄድ ነው። በቻላችሁ አቅም የምትግባባት ወይም ደግሞ አብርሃም አቤላ፣ ይሄ መረጃ ሳይኖራችሁ ቀርቶ ነው ብዬ አላስብም። ቤቢም ላይኖራችሁ ይችላል። ምክንያቱም እናንተ እዚህ ውስጥ የላችሁም። እዚህ ውስጥ እናንተ አክቲቭ አይደላችሁም፣ አብራችሁም አልታያችሁም። ሩታ ብቻዋን ነው እንደመጣች እዛ ጋር ከራይድ ወረደች ገብታ ጨርሳ እንደወጣች ነው እህታችን የነገረችን እንደሰማችሁት ማለት ነው። ስለዚህ እኔም ቀደም ብዬ በስልክ መረጃ ላሰማችሁ የቻልኩት ልጅቷ የተናገረችው ይህን ነው። እንግዲህ እነ አኗርም እና አቤላም ይህ መረጃ በፍጹም እንዳላቸው እርግጠኛ አደለውም። የላቸውም፣ በቃ አያውቁም። በቃ ማንም ሳያውቅ ሩታ በግሏ በውስጥ ጨርሳ ልትሄድ እንዳሰበች ነው፣ ሜቢ። አሁን ደግሞ ይህን ነገር ወደ ሚዲያው ሳመጣ እሷም ይዛው ልትመጣ ትችላለች። አላውቅም የሚፈጠረውን ነገር። ግን አብርሽ፣ በቻልከው አቅም ልጅህንና ሚስትህን ከስደት ርቃ ሳትሄድ መፍትሄ ማድረግ ያለብን ነገር እንድታደርግ ነው እኛ። ሌላም ነገር አደለም። ኤኒሃው፣ ዋናው ሀሳቤ ዋናው ታርጌቴ በሰዎች በትዳራችሁ መሃል ሰዎች ጣልቃ እንዲገቡ አትፍቀዱ። በቃ አትፍቀዱ። እምንለው፣ ለዛ ነው። ወዳችኋለሁ። ሱራዛ አበሻ ነበርኩ።